በልጅ አይፈትናችሁ ይላል ያገር ሰው። የመጀመሪያ ልጃቸው ሲወለድ በገጠመው የጤና እክል ምክንያት ከሀያ ሶስት አመት በላይ በብዙ ተፈትነዋል። ሰላም፣ የእኛ ቤት ፕሮግራም ብርሀኑና ወይዘሮ እቴነሽ ቤታችሁን፣ ኑሯችሁን፣ የልጅ አስተዳደጋችሁን እና ያለፋችሁበትን ተሞክሯችሁን እንትነግሩን ስለፈቀዳችሁ በጣም ነው እናመሰግነው። እዚህም የተገኛችሁ ቤተሰቦች በጣም እናመሰግናለን። እንደው ትንሽ ወደኋላ እንመልሳ፣ ከትውውቅ ከትዳር ጅማሮ እንጀምር። ጋብቻችን በዘጠና አንድ ነው እኔ ሀረር ነበርኩ እሱም ለስራ ሀረር መጥቶ ነው የተገናኘ፣ ነው ከዛ እዚህ መጣን። እኔም ስራ ለቅቄ መጣው። እንዴት ነበረ ትውውቅ ሀረር ላይ? የህይወት አጋሪ ይሆናሉ ብለው አስብ ነበር? የተዋወቃችሁ ጊዜ። አጋጣሚ ነው እንግዲህ ለስራ ዘጄ ያው ቤት መከራየት ነበረብኝ። በአጋጣሚ ተከራየት እነሱ ሰፈር አካባቢ ነበር። ሀረር ለመተዋወቅ ቀላል ነው። ሰው ይቀርባሉ በዚያ አጋጣሚ የተቀራረቡት። ስለዚህ በዛ ትውውቅ ወዲያው ነው ወደ ትዳር የገባችሁት። የእጮኝነት ጊዜ ምን ይመስል ነበር? ሶስት ዓመት ነው የቆየሁት። በዛ በሶስት ዓመት ጊዜ ውስጥ ነው እንግዲህ እንደመጣችሁ ነው ልጅ የወለዳችሁት። የመጀመሪያ ልጃችሁን ስትወልዱ ትዳራችሁ ቤታችሁ እየሞቀ መጣና የነበረው ስሜት ምን ይመስል ነበር? ያው እንግዲህ ልጅ ሲወለድ በጣም ደስ ይላል ነው የመጀመሪያ መንክብካቤ ያደገ ነው ከና ሌሎቹ መሀል እሱ የበለጠ ከዛ ወዲያው ነው አመከ ምናምን ያ በዘጠና ሁለት ተወለደ በ በዘጠና አራት ግን ሁለተኛ ልጅ ላይ ስትደርሱ ወልደው እንደመጡ በአምስተኛው ቀን የጤና ክል እንደገጠሙ ና ህክምና ክትትል ሲወስዱት ፍጹም ያልጠበቃችሁት ነገር ነበረ የገጠም እኔ ለእኔ የህክምና ስተት ነው ነው ምለው፣ ለምን እንደ ባለሙያ እነሱ ያውቃሉ። ይሄ ልጅ ምንድን ነበር መጀመሪያ? ቢጫ ነው ሰውነቱ ቢጫ እንዳለ ቢጫ ነውና፣ አዎ ሲወለድ ጀምሮ ቢጫ ነው። ቤት የሚዘን መጠን ትንሽ ይጠባና ይተኛል። በቃ ትንሽ ጠብቶ መተኛት ነው። እኛ በቃ ጸባው ነው ጥሩ ጸባይ ነው እያለ ነው ዝም ያለ ነው። ልክ በአምስተኛ ቀን ወደ 12 ሰዓት ላይ ነው እንደዚህ፣ አያቱ ነበሩ ሲያጥቡት፣ በቃ እንደዚህ ያንቀጠቀጠውና የሆነ ድምጽ ነገር አመጣ። እንዴ ያረ ልጁ ምን ሆነ ምን ሆነ ተባለ። ተነስተን ይዘን አየር ጤና ክሊኒክ ነበር ያኔም፣ እዛ ሄድን። ታየ ልጁ። ካበቃለት በኋላ ነው ይዛችሁ የመጣችሁት፣ ከደረሰላችሁ ጥቁር አንበሳ ይዛችሁ ሂዱ አሉን። የዛን ጊዜ ደግሞ መንገድ እየተሰራ ነበር፣ ትራንስፖርት የለም፣ ምን የለም። ጥቁር አንበሳ ሄድን። ልክ እንደገባን እንዳሁም የነሱ ሪፈር አይተው ነው። ሪፈሩ እንዳዩት ሰባተኛ ፎቅ ይዛችሁ ሂዱ ተባል። ሰባተኛ ፎቅ ይዘን ገባን። የመዳን እድሉ በጣም እንትን ነው ግን ለህሊናችሁ ደማምጡ ተባለ። ልጅን ወልዶ አቅፎ ቤት ውስጥ ገብቶ ይሄኛው ክስተት ደግሞ ህክምናም ስህተት ይሁን ባለማወቅን ባለማስተዋልም ይሁን ይሄ ክስተቱ ሲከሰት ምን አይነት ስሜት ነበረ? እንዲ ከባድ ነው። እንደውም አንዱ ሐኪም አጋጣሚ ቀርቦኝ አንድ ሀገር ምን ፈርጉሰላቸው የትሹ ነው አይነት ምክንያቱም በቃ

ፊዚዮቴራፒ አሳርፉት ነው። ፊዚዮቴራፒ ለብዙ ጊዜ ለብዙ ፊዚዮቴራፒ አልተለየው ብዙ ደቅመታል። በዛ በድካማችንም ውጤት ያገኘነው ነገር አለ። አቅም ይፈልጋል። ያልተየለበት ቦታ የለም። ብቻ እዚህ ቦታ የባህልም አለ ሲባል ይካሄዳል። የዘቡናዊ ግን አሁን ችግሩ ታውቋል። ለምሳሌ መንስኤው ሳይሆን እንደዚህ ነው የሆነው ችግሩ በዚህ ሂድናል የሚል ነገር አለው። ምንድን ነው የነገሩ፣ ሌላ አማራጭ አለ። ልክ ልብ ውስጥ ባትሪ እንደሚተከለው ብሬን ውስጥ የሚገባው እንትናል ቺፕስ፣ ያን ቺፕስ አሁን እየተሰጠ ይገኛል እንደ ሀገር ይሁን ዱባይ የሚሆን ሌሎችም ሀገሮች አለ። ምንድን ነው አዛዥና ታዛዥ ያለ መገናኘት ነው። አንድ ነገር ብትሰጪው ይሄን ያዘውት ለመያዝ ይሞክራል፣ ግን አይደርስም። በአሁኑ ሰዓት ያለ ህክምና እሱ ብቻ ነው። እሱ በጣም ኮስቲ ነው። እስከ አምስት ሚሊዮን ብር ሊደርስ ይችላል። የተሻለውን ነገር እናደርጋለን። መቼም እንደዚህ ሆኖ አይቀርም። ይሄ ፕሮግራም በኢትዮጵያም በመላው ዓለም ነው የሚታየው እና ምናልባት እንደዚህ አይነት የህክምና ሁኔታ የገጠማቸው ሰዎችም የሚያጋሯችሁ ነገር ይኖራል ብዬ አስባለሁ። እንግዲህ እኛም የምናገኘውን መረጃ የምናካፍላችሁ ይሆናል። ትንሽ ደግሞ ወደ ትዳራችሁ፣ ወደ ቤታችሁ ደግሞ እንመለስ። አሁን ችግርንም ፈተናንም አብረን ነው የምንጋፈጠው የምንቋቋመው ብላችሁ ይኸው ትዳራችሁ ከተጀመረ ጊዜ ጀምሮ አብራችሁ ናችሁ እና ይህንን ጽናት፣ ይህንን መተሳሰብ፣ ይህንን መደጋገፍ እንዴት ነው ከየት ነው የወረሳችሁት? ይሄ ልጅ እኔ ብቻዬን አላመጣሁትም። እሱም ብቻውን አላመጣው የጋራ ልጃችን ነው። ችግሩ ተከሰተ ሲከሰት እሱ የሚድንበትን መንገድ ጸበል ሲሉን ጸበል ምን ሲሉ ምን ከኔ የበለጠ እንዳውም እሱ ነው ትሪት የሚያደርገው ከኔ የበለጠ ለልጃችሁ ብዙ መስዋዕት እንከፈላችሁ እንዲህ አረጋችሁ እንዲህ ነው በቃ የሚሉን እና ያ የሰው አባባል ራሱ እኛን ሞራል ነው እየሰጠን የሚሄደው እና እኔ አስራ ሁለተኛ ክፍል እስኪፈተን ድረስ ምንም ነገር አልከበደንም። ያው ፍላጎቱ እሱን ከቀን ወደ ቀን ከቀን ወደ ቀን እየጨመረ ቤት መቀመጥ አሁን አይፈልግም። አንድ ቀን እድናለሁ ነው ሁሌ፣ አንድ ቀን እድናለው ነው። እና እንደዛ አይነት መንፈስ አስበነውም አናውቅም። ነገ ይድንልናል ነው። ለምን ከበታችሁም ከበላውም ጤነኛውን ሰጥቶናል? እሱም ምክንያት አለው። በቃ ያ ነው ቤተሰብ ከሚፈተንበት መሀል በተለይ አካል ጉዳት ያለባቸው ልጆች ሲኖሩ መሰረተ ልማቶቻችን እንደሚታወቀው ብዙ ገና መሻሻል የሚቀራቸው ናቸው። ትምህርት ቤቶቻችን ሁሉንም ያማከሉ አይደሉም፣ ተደራሽ አይደሉም። እና ትምህርት ላይ ትምህርት ቤት መግባት ሲፈልግ ማስተማር ስትፈልጉ የገጠማችሁ ችግር ምን ነበረ? ትምህርት ቤት ማስገባት ፈለግን ስንፈልግ ትምህርት ቤቱ እነኚህ የማይሰሙ የማይናገሩ አሉ አደል፣ ከነሱ ጋር ነው መማር የሚችለው እንጂ እዚህ መግባት አይችልም አሉን። በኋላ ትምህርት ቤቶቹም እግዚአብሔር ይስጣቸው ተቀበሉን። ፎቅ ሲሆን ምድር ለሱ እያመቻቹ ምን እያሉ ጥሩ ጥሩ መሰረት ጥለውልናል። እውነት ለመናገር በትምህርት ቤት በአስተማሪ በሰው ምንም ችግር አልገጠመው። ትንሽ ፍላጎቱ እየሰፋ ሄደ። እያደገ ሲሄድ እየሰፋ አስራ ሁለተኛ ክፍልም ሲደርስ እሱ አብሮ ገብቶ ነው ያስፈተነው። ግን ትምህርት ሚኒስቴር በእነሱ ላይ አልሰሩም። ገና እኛ እሱን ለማስፈተን ትምህርት ቤቱ ለወረዳ ጽፏል። ከወረዳ በኋላ እራሳችን ትምህርት ሚኒስቴር፣ ፈተናዎች፣ አዲስ አበባ ትምህርት ሚኒስቴር፣ በቃ ያልሄድንበት የለም ለፈተና ለሱ ለማመቻቸት እና በእንደነሱ አይነት ላይ አገሪቷ ራሱ አልሰራቸው ክፍተቶች ሁሉንም ተደራሽ ባለማድረጋቸው ምክንያት ኮምፒውተር ሳይንስ አራተኛ ፎቅ ነው። በመሆኑ ምክንያት ኮምፒውተር ሳይንስ እንዳይማር ሆኗል። እና ፈተና ውስጥ ትምህርት ውስጥ ምን አይነት ውጤት ነበረው ሲፈተን? የትምህርቱን አይነት የሚያውቅ አስተማሪ፣ ለምሳሌ ፊዚክስ ከሆነ የሚፈተኑ እሱ የፊዚክስ አስተማሪ በኖራል። ምክንያቱም እሱ በቃል ነው የሚናገረው እሱ የሚናገረውን ነገር የፊዚክስ እውቀት የሌለው ሰው ፎርሙላም ቢሆን ሌላም ነገር ቢሆን ይ ነው አስተማሪ፣ እሱ እያጻፈው ነው እንትን የሚያደርገው። እንደዚህ አይነት ሰው አልተመደበለትም። በዛ ምክንያት 348 አምጥቶ ነው ያለፈው፣ በችግር ማለት ነው። ትክክለኛ ሰው ሳብጀክት ማተሩ ነው የሚያቅሰው፣ አለመመደው ማለት ከዛ በላይ መጣ ነበር፣ 350 ነው ማለት ነው። 348 በጣም እኔ በዛን ጊዜ ቅሬታ የነበረኝ እንደነዚህ አይነት አካል ጉዳተኞች ከኖርም ከኖርማል ተማሪ እኩል እኔ በፊት እንደነበረ አውቃለሁ። እዛ ስንናገር አይቻልም ይኸው አንቀበልም አሉ። እንደ ኖርማል ነው የሚታዩ በሁለት ወይ ትታሉት ጉዳተኞች ማለት ያለባቸው ብዙ እዚህ ጋር ነገር ይቀራል። ሁለተኛ ረቤት ያህል ሲፈተን ነው እዚህ አስቱ እዛ ከፕሬዚዳንቱ ጀምሮ በጣም ተባባሪዎች ትክክለኛ ለኛ ኦብጀክት ማቶሮ የሚያውቅ አስተማሪ እየተመደበለት ተፈተነ። ጥሩ ውጤት ሁሉም አዲስ አበባ ውስጥ ያሉ ኮሌጆች በሙሉ ፎቅ ላይ ናቸው። ሊክት የለም ፕ ዩኒቨርሲቲ መሬት ያለው ክላስ አግኝተን እዛ እንዲገባ ነበር። ያም ቢሆን ኮምፒውተር ሳይንስ ነበር ፍላጎቱ። ፎቅ ላይ ነው፣ ወርታሽ ማለት ነው። አጥቶ ነው ያለ ፍላጎቱ ማርኬቲንግ ነው። መጀመሪያ እንግዲህ ሕክምና ስትከታተሉ እንደነበረው አይነት ሳይሆን ማለት በጣም የከፋ ነገር ሳይሆን ሰውነቱ ላይ ጉዳት ይድረስ እንጂ አይምሮ በጣም ፈጣን ነው። ከዛ ደግሞ በእግሩ መጻፍም የሚፈልጋቸውን ነገሮች በእግሩ ማድረግ ይችላል፣ እና አሁንም እንዳየነው ደግሞ በእግሩ ኮምፒውተሮችን መጠቀም፣ ላፕቶፖችን መጠቀም ይችላል። ይህንን ክህሎት እንዴት ነው ያዳበረው? የእናንተ ስገዛ ምን ይመስል ነበር? በእግሩ እንዳይጠቀም ነበር ሲከለክሉ የነበረው። ለምንድን ነው በቃ በእግሩ ከያዘ ነበር እጁ እንዳይጠቀም ይችላል። ስለዚህ እሱ በራሱ ሰዓት የጀመረው እና እኛው መከልከል ጀመር። በእጅ ሞክር እያልን እጁ በቃ በሱ ሊሆንለት አልቻለም። እና ስልክ ይደውላል። የትምህርት ቤት በቴሌግራም ይልኩለታል ሰብጀክት ትሮችን ከዛ ይገባል ከዛ ይከፈታል። አሁን ሁለተኛ አመት የማርኬቲንግ ተማሪ ነው። ቤት ውስጥ እንደ እናት ብዙ ኃላፊነቶች፣ ብዙ ጫናዎች ይፈጠራሉ። እና አንዳንዴ እርሶ በሌሉ ሰዓት እሱን የሚንከባከብ ልጅም፣ ልብስም ከመቀየር ገላም ከማጠብ አንፃር ብዙ ጫናዎች ወደ እናት፣ ወደ አባት ጫና ያሳድራል ብዬ አስባለሁና ልጅነቱ ላይ አስተዳደጉ ላይ ካደገም በኋላ ደግሞ ምን ይመስል ነበረ? ልብስም አልበሱም በትግል ነው። ሌላ ሰው እንዲያለብሰውም ገላውንም ሌላ ሰው እንዲያጥበው አልፈልግም። ለምን? ስለማይታዘዝለት፣ ወይጥ ይወርቃል ወይ እንዲሆናል ብዬ ነው ማስበው። ባኛው ቤት ወንበር አስቀምጬ ወንበር ላይ ነው ማጥበው። እኔ ከሌለው እሱ ነው የሚያጥበው ገላውን ስቲል እስካሁን ራሴ ነኝ የማጥበው። ሳምንት ካለፈ አሁን ዛሬ ሳምንቱ ከሆነ አያስቀምጠኝም፣ ካላጠብኩት እንቢ ብለው እንኳን በቃ ወይ ሰላም ይነሳኛል። የግድ በሳምንቴን ጠብቄ ያጥባለው። በሳምንት ሶስት ቀን ጥርሱን ካልተቦረሻ አይወጣም። ንጽህናውን በጣም ነው የሚፈልገው። በጣም እንዲህ ምግብ ሲበላ እዚች ጋር ጠብካለችበት፣ በቃ ያ ልብስ መውለቅ ነው ያለበት እና በጣም ንጽህናውን እንትን ይጠብቃል። እንግዲህ ድካሙ መቼም ያለ ድካም የሚሆን ነገር የለም። ጤነኛ ልጅና እንደ እሱ አይነት ልጅ ማሳደግ በጣም ልዩነት ነው ያለው። ስለዚህ የሙሉ ጊዜ ትኩረታችሁን ክትትላችሁን የሚፈልግ ነገር ወደሱ ነው። አዎ ወደሱ ነው። እሱ ከመብላት ከመጠጣት ከእያንዳንዷ እንትን ከኛ ጋር ነው። ሰው ያለ እጅ ምንም መሆን አይችልም። በእንደዚህ አይነት አሁን ይህንን ምትኑን የሚያዩ ሰዎች ባለሙያዎች አሉ ሐኪሞች አይደል በእንደሱ ዙሪያ ሐኪሞች እንዳው በጎ ፍቃድ በሱ ላይ ቢሰሩና ቢያዩትና ይሄ ቢሆን እንዲሆናል የሚሉት ነገር ቢኖር እኔ እጁን እንዳው በቲክቶኩም በምኑም ሳይ ይድናል ብዬ እገምታለሁ። ቤተሰቦች የጤና እክል ይሁን ሌላም አይነት ችግር የገጠማቸው ልጆች ያላቸው ቤተሰቦች ከእናንተ ምን መማር ይችላሉ? አቅም የሌለው ሰው እንደ ሱ አይነቱ ላስተምር ቢል ያው መቼም ጎረቤት ሁሉ ያውቃል። ከተጀመረ ጀምሮ እስካሁን ድረስ የሚያበላው ሰው ነው፣ ተከፍሎ ነው። ወስዶ የሚመልሰው ሰው ነው፣ ተከፍሎ ነው። እዚሁ አካባቢ ስለነበረ ጠዋት ይወስደዋል፣ ማታ ይመልሰዋል። ያ አንድ ስራ ነው። ለምታበላው ደግሞ ስድስት ሰዓት ሄዳ እንድታበላ ወይ ከትምህርት ቤቱ ወይ ከሌላ ተከፍሎ ነው እና አቅም ከሌለ ይሄንን እንዴት በእነዛ መፍረድ ይከብዳል። እግዚአብሔር የሚያቻችለውን እንትን ካላለ ከባድ ነው። እናንተው ልጃችሁን አስተምራችኋል፣ ወደሚፈልገው ደረጃ እንዲደርስ የራሳችሁን ጥረት አድርጋችኋል። እና ሌሎች ቤተሰቦችም ከእናንተ ይህንን ተሞክሮ መውሰድ አለባቸው። ሌላም ከዚህ በኋላ የሚወለዱ በእነዚህ አይነት ትክክል ውስጥ ያሉ ልጆችም ቢወለዱ ተደብቀው መቅረት እንደሌለባቸው፣ ልጆች የራሳቸው ፍላጎት እንዳላቸው መኖር፣ መለወቅ ወደዚህ ምድር የመጡበትን ዓላማ ማሳካት እንዳለባቸው ስለምናምን ያንን ማድረግ እንዳለባቸው ከእናንተ ተሞክሮ ይወስዳሉ ብዬ ስላሰብኩኝ ነው ወይም ጥያቄ ያነሳሁት ና ከመደበቅም አንጻር ያው አንዳንድ አቅም ሊፈትን ይችላል። ግን ደግሞ ከአቅም ጋር ተያይዞ አቅም ብቻ ሳይሆን ላለማውጣትም ወደ ውጭም ላለማውጣት የሚሞክሩ አሉና፣ ለእነሱ ስ ምን ትላላችሁ? ያው ከእኛ ተማሩ ነው። ልጆችን ወደዚህ ዓለም ያመጣናቸው እኛ ስለሆን በተሻለ መጠን ሌላው የሚያደርገውን ነገር እንዲያደርጉ አቅም መፈቀደ መጠን ትምህርት ቤት ማስገባት፣ ማስተማር፣ ጤንነታቸውንም መንከባከብ ተስፋ ሳይቆረጥ ደግሞ ወደፊት የሚመጣው ነገር አይታወቅም፣ እና በርትቶ መቀጠል ነው ያለባቸው። ልጆች ፍላጎታቸው እየጨመረ በሄደው ቁጥር ፍላጎታቸውን ከማሟላት አንጻር፣ እነሱንም ከመደገፍ አንጻር እንደው ሌሎችም ማህበረሰቦች መደገፍም የሚገባቸው ባለሙያዎችም ሊሆን ይችላሉ፣ ወይ መንግስት ካለ ሊሆን ይችላል። ምን ማድረግ አለበት ትላላችሁ ባለሙያዎች በዚህ በእነሱ ህመም ላይ ጥናት የሰሩ ወይም ደግሞ ትልቅ እውቀት ያላቸው ሰዎች እንደነዚህ አይነት ልጆችን ምን ማድረግ እንደሚገባ የሚመክሩበት መንገድ ሚዲያ እንኳን ቢኖር ሚዲያ ላይ ቢሰጡ አንዳንድ አስተያየቶች ተገቢ ይሆናል ብዬ አምናለሁ። አሁን በዚህ አጋጣሚ እንትን የምለው ዩኒቨርሲቲው ሁ የሚመሩበት ሆፕ ዩኒቨርሲቲ በጣም እንግዲህ አንድ ቤተሰብ ውስጥ ልጆች ሲወለዱ እና የተለየ የተለያየ ድጋፍ ክትትል የሚፈልጉ ልጆች ሲኖሩ፣ እናት አባት ብቻ አይደለም ያንን መደገፍ ያለበት። እናንተ ቤትም ያ ነው የሆኑ አይደል? ወንድሞቹ አሉ ታላቅና ታናሽ፣ አክስቶች አሉ እና ቤተሰቡ በሙሉ ነው ይሄንን ልጅ እዚህ ደረጃ እንዲደርስ በመተጋገዝ ከእናንተ ገውንም በመሆን ህይወትንም አብሮ መከራንም ከመጋፈጥ አንጻር ብዙ ከጎናቸው የሆኑ ቤተሰቦች አሉ። እነሱ ደግሞ እንዴት እንደነበረ በምን አይነት ህይወት ውስጥ እንዳለፋችሁ እነሱም ደግሞ ለሌላው ቤተሰብ ምን አይነት ተሞክረው ሊሆኑ እንደሚችሉ ሀሳቦትን ያካፍሉ። ልጃቸውን ቤት ውስጥ አይደብቁ። ወደ ደጅ አውጥተው መረዳት ባለበት ሰዓት ተረድቶ መማር ባለበት ሰዓት ተምሮ እንግዲህ እስከ ዩኒቨርሲቲ ደርሷል። እና ከነዚህ ወላጆች ሌላው ማህበረሰብ ትምህርት መውሰድ አለበት፣ ግንዛቤ መውሰድ አለበት። የራሳቸው ሳይደላቸው ልጃችን ከሰው እኩል መሆን አለበት፣ መማር አለበት ተብሎ እንግዲህ እየተማረ ነው። ተክሉም እንግዲህ ጎረቤት ነህ፣ ናሆም ሲወለድ ጀምሮ እነዚህ ቤተሰቦች ያለፉበትን ውጣ ውረድ ታያለህ። እና ቤተሰብ ከእነሱ ምን መማር ይችላል ብለህ ታስባለህ? ከዘጠና ሶስት ጀምሬ ነው የማውቃቸው። እንደ ቤተሰብ ነን። በቃ እኛ አሁን ያልሄዱበት ቦታ የለም። እዚህ ኦጌሻ አለ ከተባለ ይዞ መሮጥ ነው። እዚህ ቦታ አንድ ሐኪም ተገኘ ሲባል ይዞ መሮጥ ነው። ይህን ልጅ ጥሩ ደረጃ መድረስ ይፈልጋል ቢደግፉት፣ ሁሉም ደግሞ ሰው ተባብሮ ይህን ልጅ አንድ ውጤት ላይ ቢያደርሱት በጣም ደስ ይለኛል። ያው ካክስትም እናትም ሆኑ ይባላል። አብረን በቃ ብዙ ነገር እናወራለን ከናሆም ጋር ሚስጥር ሁሉ እናወራለን። ሚስጥረኛዬ ነው ናሆም እና በቋንቋ እንግባባለን ከኔ ጋራ እና ቤተሰብም ለፍቷል በጣም በጣም እንደዚህ ነው እንጂ ማንም እንደዚህ የሚያደርግ ሰው የለም። ምንም እናትና አባት ቢሆኑ በጣም ለፉ። እሱ ከመጥፎ ጎኑ ብዙ ደስ የሚል ጎኖች አሉ። እኛ ምን ደስተበት ማለት ነው ያው ከሱ ባሱ ብዙ ሰዎችም አይተናል። በዛ እንጽናናለን እነሱን እያየን እና በትምህርቱ በመሆኑም ከሰዎች ጋር ባለው በመግባባት ባለው ታለንቶች በዛ በዛ ደስተኛ ነን። አብዛኛ ጊዜ ያው በትምህርቱ በጣም ፋሲ የሆነና ጎበዝ ልጅ ነው። ኤኤ ፕላስ ኤ ፕላስ አንድ ቢ ፕላስ ቢገባበት ነው እንጂ ቢ ፕላስ የሚባል ነገር አያውቅም። ኤኤ ብቻ ነው የሚያውቀው። አሪፍ ውጤት ያለው ልጅ ነው። በሰፈሩ ተወዳጅ ነው እና ብዙ ችሎታ ያለው ልጅ ነው። ነገ እኔ ድኜ የራሴን ድርጅት አቋቁሜ እንደኔ አይነት አካል ጉዳተኞችን መደገፍ እፈልጋሉ ብሎ የሚያስብ ልጅ ነው አሁን ላይ ያው እሱ መርዳት የሚችል ሰው ካለ ጠርቶት ለዚህ እንዲያበቁት እንጠይቃለን። በክብር እንግዲህ ወደፊት ደግሞ ድኖ በራሱ መንቀሳቀስ መብላት፣ መጠጣት ችሎ እንደምናየው እኛም ተስፋ እናደርጋለን። ናሆምን ደግሞ እናውራው። ትምህርት እንዴት ነበረ? አሁን ሁለተኛ ዓመት የማርኬቲንግ ተማሪ ነህ እና እዚህ ለመድረስ የነበረው ሁኔታ ምን ይመስል ነበር? ትምህርት እንዴት ነበር የምትማረው? ትምህርት የሚስፉሊን ልጆች አሉ የሚያገኙ ተዋዮች አሉ። ብዙ ማመስገን የምፈልጋቸው ሰዎች አሉ። አንደኛ እነሱና አባቴ፣ ሁለተኛ የሰፈር ሰዎች። የምጽፈልኝ ልጅ ሚሊዮን ነበረች ሀይስኩል ላይ እና ስሟን ጠርቼ ማመስገን እፈልጋል። ኢትዲያ ጎሳየት ትባላለች። ሆፒ ዩኒቨርሲቲ ማመስገን አለበት ነፋ የትምህርት እድል ሰጥቶኝ ዘንሽ ተጥጥኩ ያለውት እና ቦቲቲ ሶስ ምናጥ ዘጠኝ ስምንት ያመጣሁት አሁን እኔ እንግዲህ በጣም አለማችን ላይ ችሎታ ያላቸው አቅም ያላቸው ዶክተሮችም ማገዝ የሚችሉም ብዙ ሰዎች አሉና ያንተን የጤና እክል ተመልክተው ገዛ እንደሚያደርጉልህ ተስፋ አደርጋለሁ። ቤተሰቦችህም፣ እናትህም፣ አባትህም ጎረቤቶች፣ ወዳጅ ዘመድ በሙሉ ከጎን ለነበሩት በሙሉ እኛም በጣም አመስገን እንፈልጋለን። ጥናታችሁ፣ ትግላችሁ፣ ድጋፋችሁ ወደፊት የሚቀጥል ማለት እንፈልጋለን። የህክምና እዷፋ አግኝቼ ወደ ውጪ የመሄድ ፍላጎት አለ። ናሆም ጤና ተመልሶ በራስ መብላት መጠጣት፣ የምትፈልገውን ነገር ማድረግ እንደምችል እናምናለን የሚችሉ ሰዎችም አቅሙም ችሎታውም ያላቸው ሰዎች እንደሚያግዙን እናምናለን። ተመልካቾች እንግዲህ የተመለከታችሁት ፕሮግራም እጅግ ስሜታዊ የሚያደርግ ነው። አቶ ብርሃኑ ላማና ወይዘሮ እቴነሽ ንጉሥ ቤት ያደረግነው ቆይታ በተለይ ልጃቸው ሲወለድ ከገጠመው የጤና እክል ጋር ተያይዞ የገጠማቸውን ውጣውረድ ያሳለፉትን መከራና የተለያዩ መሰናክሎችን ተመልክተናል። በተለያየ ነገር ማገዝ የምትችሉ እነዚህም ቤተሰቦች እንድታገኟቸው እያልን የዛሬው የኛ ቤት ፕሮግራም ይህንን ይመስል ነበረ። ሳምንት በሌላ መሰናዶ እስከምንገናኝ ቻለን ሰንበት።